ፍቅሮች እንግዲህ ሀይምዬ ጨረቀዋ ዛሬ በቲክቶክ እንግዲህ ሀሳቧን አጋርታለች። ያው በሙዚቃም ቢሆን ሀሳቧን አጋርታለች። ቤተሰብዬ እንግዲህ ይመስለኛ ላልገባቸው ሰዎች ነው ይሄ ንግግሯ ላልገባቸው ሰዎች እውነቴን ነው የምናገረው። ብሩኬን ለሚፈልጉ ሰዎች ነው ይሄ መልእክት የተናገረችው ይሄ መልእክት ነው። እውነት ከባድ መልእክት ነው። እባካችሁ እናንተ ቡሩኬን እንፈልጋለን የምትሉ ልጆች ተረጋጉ ነው የሚለው እውነቴን ነው የምናገረው። ተረጋጉ በቃ ነው እያለች ያለችው። ሁለተኛ ደግሞ የለቀቀችው ፍቅር ነው ስለ ፍቅር ነው ሁሉም ስለ ፍቅር ነው የለቀቀችው። ያው መረጋጋት እንዳለበት ፍቅር ምና የሚል ነገር ነው። በጣም ደስ የሚል ነው። ዛሬ እንግዲህ ባበደ ቪዲዮ እንደሚመጡ ነግራቸዋል ማለት ነው። ያው ዛሬ በቡራ ዩቱብ ነው የሚመጡት። እነሱ ያው ዛሬም በቡራ ሊመጡ ይችላሉ፣ ቡራ ወየሰውን ሰው ቤትም ሊገኙ ይችላሉ። ዛሬ አይታወቅም። ሊመጡ ይችላሉ፣ በሰው ቤትም ሊገኙ ይችላሉ። ከሁለት አንዱ ነው የሰማሁት ማለት ነው። እንግዲህ ከመጡ በቤታቸው ደስ ይለናል። በሰው ቤትም ከመጡ ያው ሰው ቤት ደም ማየታችን አይቀርም መቀናወጣችን የቀድም ሰው ቤት ደንት ቀናውጠን የምናያቸዋለን ማለት ነው። እነሱ ያሉበት እነሱ እግራቸው የረገጠበት ሁሉ እኛም ሂደን እናያቸዋለን። ለምን? ስለምንወዳቸው ማለት ነው። እንግዲህ ይመስለኛል ዛሬ ቆንጆ ነገሮች፣ ቆንጆ ሰፕራይዞች ቢኖሩም ይመስለኛል ዛሬ በቡራ ከተለቀቀ ማለት ነው እንደሰማውስ ከሆነ ነው። እና ሴቶች እባካችሁን በቃ ሀይም የምታስቸግሯ ሴቶች ተው። እውነት በሙዚቃ ነው የገለጸችው። እውነት በጣም ነው በቃ ያሳፍራል። ይህን ህል ቲኔት ይህቺ ትንሽን ልጅ ፍቅር ለማጥፋት ፈላጊ ረበ ኢየሱስን ፈላጊ ምንድን ነው እንደዚህ? ሴቱ ግን ምንድን ነው ግን? ቤተሰብ አይን ያወጣው እንደዚህ አይን ያወጡ ሴቶቹ። እረ በስመአብ፣ ወንድ ልጅ የሚጠየቅበት ዘመን፣ ቤተሰብ ወንድ ልጅ የሚጠየቅበት ዘመን ቤተሰብ ታያችሁ እንግዲህ ወንድ ልጅን አፋ ወጣችሁ አፈቅራለሁ፣ ወድሃለሁ፣ ፍቅረኛ ይሁን የምትሉበት ሰዓት ነው የደረሰው። እግዚአብሔር ይህ ክንድዚያን ነገር ያውጣን ነው ምለ እውነት። በጣም ያሳፍራል። እና ሀይሚ ለአንዳንድ ሰዎች ነው የገለጸችው፣ እንደ ትምህርት አርጋ ነው የሰጠቻቸው ማለት ነው። ያው ደስ ይላል፣ በጣም ወድጀዋለው። ቆንጆ መልእክት ነው። ዛሬ እንግዲህ በልዩ ነገር መጥተው ያስደሱትናል። ሀይምዬም እንደምታቋት ትንሽ የጸጉሯ ስታይል ደስ አላለኝም። ዛሬ እንዳየሁት ጥቁር ባለበሳት ያምር ነበረ። አሁን ግማሹ እንደዚህ አርጋ እኔ ብዙም ጸጉር ስታይሏ አልተመቸኝም። ያው ጥቁር ብታደረጉ በጣም የበለጠ አይደለ የበለጠ ያምርባታል ብዬ አስባል ለምን ፊቷ በጣም ነጭ ስለሆነች ቀይ ስለሆነች ጥቁር ሲሆን በጣም ነው የሚያምረው። ባለፉት ካስታወሳችሁ ጥቁር ሆኖ እንዴት አባቱ እንደሚያምር ቀይ ስለሆነች ማለት ነው። እና የጸጉሯን ስታይል ትንሽ ብታስተካክለ ጥሩ ይመስለኛል። አሁን ቅድም ያየሁት ቪዲዮ ላይ ትንሽ አልተመቸኝም። ጸጉሩ እንትኑ ማለት ነው፣ ከለሩ ቆንጆ እንደሆነ እንዳለ፣ ግን ከእሷ ጋራ አልሄድም ስቲ በደንብ ይዩት እና ጸጉር ስታይሏን ብትቀይር፣ ተቀይሯለች ያላችሁ ታያላችሁ። ለማየት ያብቃችሁ። ጥቁር ካላደረገችው ሳይሆን ጥቁር ብቻ ሳይሆን ትንሽ ይሄ ያኔ አሁን ለምሳሌ እኔን አያችሁ ታያለ፣ እንደዚህ ነው ጫፍ ላይ ነው ያለው፣ የእሷም ጫፍ ላይ ነው። ግን እዚ ጋ ያለው ነገር እዚ ጋ ያለው ስታይሉ እኔ እንጃ ብቻ፣ ዛሬ አልተመቸኝ። የሚያየውት ወይም በደንብ ስላላሉ ያለቅም በደንብ ፍሪዝም ስላልሆነ አላቅም። ብቻ ያው ታቅበታለች እሷ ጎበዝ ነች ለማሳመረ ንግስትዬ። እኔ ቆንጆ ንግስቴ ታሳምራለች። እሷ ጎበዝ ነች። እውነት በጣም ደስ ነው ያለኝ። ለሁሉም ልጆች ትምህርት ነው እየሰጠች ያለችው። ብሩኬ ለቀቃ አርጉት። ወገባችሁን ጠበቃ አርጉ። ተው በቃ ተዋት ልጅቷን። ትኑርበት ትስራበት። እንዴ ተፋቷት በቃ። ብሩኬ የምታፈቅሩ ሰዎች ተፋቱት በቃ። እና ዛሬ በሚገርም ሁኔታ እንግዲህ እንደሚከሰቱልን አልጠራጠርም። እንግዲህ ቡራ ሁሌም ሰፕራይዝ ያደርጋል። እንግዲህ ሁሌም በሰፕራይዝ ያደርጋታል ሃይሚዬን ዛሬም እንግዲህ በሰፕራይዝ ሊመጣም ይችላል። ሰፕራይዝ ሊኖርም ይችላል። ቤተሰብዬ ለሃይሚ ሰፕራይዝ ሊያረጋት ይችላል ይችላል። ያልኩት የተባለውን የሰማሁት እንግዲህ እኔ ኮ ያው እደዋውላለሁ ግን አንዳንድ ጊዜ እውነት ላይነግሯችሁ ይችላል። አንዳንድ ደግሞ እውነት ሊነግሯችሁ ይችላል። ለዛ እኔ ጠራጠራ ለምን ይሄን ነገር ካልኩ በኋላ ሌላ ነገር እንዳይፈጠር ግን እግዚአብሔር ይመስገን እስካሁን ብዬም እንትን የሸወዱኝም ነገር የለም። ግን ያው አንዳንዴም ሊሸውዷችሁ ይችላሉ እና እንግዲህ ዛሬ ቆንጆ ፕሮግራም ሊኖራቸው ይችላል። በሰው ቤትም ሊመጡ ይችላሉ፣ አይታወቅም። ቼ ከሁለት አንዱ ግን አለ፣ ሰፕራይዝ ያለ ይመስለኛል። እንግዲህ ከእግዚአብሔር ጋራ ሰላማችሁን ያብዛልኝ እላለው፣ ውዶችዬ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አርጉልኝ። ወዳቸዋለሁ። ባይ ባይ።